የሚለውን ነገር ነው የምናነሳው። በህይወት እያሉም ሆነ ወላጆች ከሞቱ በኋላ በእኛ ላይ ሀቅ አላቸው። ከአላህ ሱብሃነሁ ወተዓላ ቀጥሎ አላህ ሱብሃነሁ ወተዓላ ራሱ ቁርአን ላይ ያስቀመጠልን የወላጆችን ሀቅ ነው። ምን ጊዜም ቁርአን ላይ የራሱን ሀቅ አላህ ካነሳ በኋላ በሁለተኛ ደረጃ

እሱን እንጂ ማንንም ላትገዙ፣ በወላጆች ላይ መልካም ልትውሉ። ኢማ የብሉነ ዒንደከል ኪበር አህድሁማ አው ኪላሁማ፣ እንግዲህ ከሁለት አንዳቸው ዕድሜያቸው ገፍተው አንተ እጅ ላይ ከወደቁ ወይም ከሁለት አንዳቸው ወይም ሁለቱም፣ ፈላተቁል ለሁማ ኡፊን፣ እጭ አትበላቸው፣ አትገልምጣቸው፣ ለእነሱ መልካም ንግግርን ተናገራቸው። ክንፍህን የመተናነስ ዝቅ የማለትን የዝነት ክንፍህን ለእነሱ እንደው ዝቅ አድርግላቸው። ከእዝነት የተነሳ የመዋረድ ክንፍን ለነሱ ዝቅ አድርግ። ወቁል ረቢ ርሐምሁማ ጌታዬ እዘንላቸው ከማ ረባያኒ ሰጊራ ለእኔ በልጅነቴ ያዝኑልኝ እንደነበረው ብለዋል። ሱረቱ ሉቅማንም ላይ ስንሄድ አኒሽኩር ሊ ወሊዋሊደይከ ኢለየል መሲር እንደዚሁ ለእኔ አመስግን ለወላጆች አመስግን መመለሻ ወደ እኔ ነው ብለዋል እና እዚህ ቦታ ላይ እናትና አባት በእኛ ላይ ያላቸው ሐቅ ከፍተኛ ነው። በህይወት እያሉም በህይወት እያሉ ለእነሱን መንከባከብ፣ የሚያስፈልጋቸውን ነገር ማሟላት፣ አቅም ከሌላቸው ገንዘብ የሚያስፈልጋቸው ከሆነ ለነሱ አጠቃላይ ለኑሯቸው የሚያስፈልገውን ነገር አቅማችን በፈቀደ በጉልበታችን መጠን ለነሱ ማገዝና እነሱን መርዳት ያስፈልጋል። የሚሉንን ነገር ቁርአንና ሐዲስን እስካልተቃረነ ድረስ እሺ ማለት መታዘዝ ያስፈልጋል። እንደዚሁ እነሱ ላይ የበላይነት ትዕቢትን፣ እብሪትን አለማሳየት ነው፣ ድምጽን በነርሱ ላይ ከፍ አለማድረግ። እንደዚሁም ደግሞ እነርሱ ላይ የሚመጣ ማንኛውም ነገር ካለ ከራሳችን ላይ እንደምንከላከለው፣ ከልጆቻችን ከባለቤቶቻችን ላይ እንደምንከላከለው ከዚያም በላይ ልንከላከልላቸው ይገባል። ልጅ እንግዲህ ምንጊዜም ማለት ነው ወላጆቹ በህይወት ባሉበት ሰዓት እነሱን መንከባከብ ትልቅ አላህ ስብሃነሁ ተዓላ ዘንድ ትልቅ ቦታ የሚያደርሰው ነው። ጀነት እንግዲህ ያለችው በወላጆች ውዴታ ስር ነው፣ የአላህ ውዴታ በወላጆች ውዴታ ስር ነው ተብለዋል። እና እዚህ ቦታ ላይ ምንጊዜ ማለት ነው ልጅ ለወላጆቹ በጎን ነገር ለማምጣት ማሰብ መጨነቅ ይኖርበታል። በተለይ ደግሞ ከወላጆቹ እናቱ ቅድሚያ ይሰጣታል። ለእናቱ ማድረግ የሚገባው ነገር በጣም ከፍተኛ ነው። ነቢዩ ሰለላሁ ዐለይሂ ወሰለምን አንድ ሶሀባ መጥቶ ምናላቸው ከሰው ሁሉ ጥሩ ጓደኛ ሊሆነው የሚገባው ማን ነው ብሎ ሲጠይቃቸው፣ እናት ናት ከማንም ሰው በፊት አንተ እንግዲህ ጥሩ ጓደኛ ልትሆን የሚገባው እናት፣ ከዚያስ? እናት፣ ከዚያስ? እናት፣ ከዚያ በአራተኛው አባት ብለው አስቀምጧል ነቢያችን ሰለላሁ ዐለይሂ ወሰለም። እና እዚህ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የእናትን ደረጃ ከአባትም በላይ ነው ያደረጉት። እናት እንግዲህ ብዙ መከራውን አይታ፣ ብዙ ተንገላታ ነው። ያ ማለት አባት ባይወልድም ባያጠባም የራሱ የሆነ ሀቅ አለው። ግን የእናት ደግሞ ከዚያ የበለጠ ነው። አባት ነው የሚያበላህ የሚያጠጣ ሰበብ ሆኖ ሁሉን ነገር ያንተንም የእናትህንም ከቨር የሚያደርግ የሚሸፍ ነው። ይሁንና ግን የእናትን ሀቅ እስልምና ከፍተኛ አድርጓል። ስለዚህ እዚህ ቦታ ላይ የእናትና የአባት ሀቅ ከፍተኛ ነው። ነቢዩ ሰለላሁ ዐለይሂ ወሰለም የወላጆች ሀቅ ምንድን ነው ተብለው ከሞቱ በኋላ በህይወት እያሉ አንስተናል። ከሞቱ በኋላ ምንድን ነው ሀቅ አለብኝ ያ ረሱላላ ሲላቸው እንደ እናትና አባቴ ሀቅ ከሞቱ በኋላ መወጣት ያለብኝ ነገር አለ ሲላቸው፣ አዎ አሰላቱ አለይሂማ አሉ። ለነሱ ሰላት ማድረግ ማለት ዱዓ ታደርግላቸዋለ፣ እስትግፋር ለነሱ ታደርጋለ፣ ቃል ኪዳናቸውን ትጠብቃለህ፣ እንደዚሁም ደግሞ ጓደኞቻቸውን ታከብራለህ በእነሱ በኩል ካልሆነ በስተቀር ለተዛመዳቸው የማትችላቸውን ዘመዶችህን ትቀጥላለህ፣ ዝምድናህን ትቀጥላለህ ብለው ነቢያችን ለ ላ ሰለም አስቀምጧልና የቃል ደግሞ አደራ ያሉት ነገር ካለ ያንን አደራቸውን ትፈጽምላቸዋለህ በሚል ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡት ነው። የወላጆች ሐቅ ሰፊ ነው። የወላጆቻችንን ሐቅ የምንወጣ ያድርገን። ወላጆችን መጨቆን፣ ወላጆችን መበደል ከትልልቅ ከባይረ ዙኑብ ከሚባሉት ውስጥ የሚመደብ ነው። ወላጆችን መጥፎ ሰው ማለት ደግሞ ያው የተረገመ ከሚባለው ወላጆቹን የሚሳደብ ነው ተብለዋል። እንዴት ይሳደባል? ያ ረሱሉላህ ሰው ወላጆቹን ሲባል የሰው እናትና አባት ይሳድባል፣ ከዚያ ደግሞ እነሱን ያሰድባል ብለዋል። ና ከእንዲህ አይነት ነገሮች በመታቀብ የወላጆቻችንን ሐቅ ልንወጣ ይገባል። አሁን በዚህ ፕሮግራም ወደ እናንተ የማደርሰው ሁለት ወላጆች ከሞቱ በኋላ ካጣናቸው በኋላ ለእነሱ የምናደርሰው መልካም ስራ አለ ወይ የሚል ይሆናል። ወላጆች እንደምታውቁት ለሰው ልጅ አባትም ሆነ እናት ሁለታቸውም የሰው ልጅ ዚህ ምድር ላይ እንዲመጣ ምክንያት ናቸው፣ እንዲያድግም ምክንያት ናቸው። ትልቅ ውለታ ነው ያላቸው። ለዚህም የእነሱን ሀቅ በደንብ አድርጎ አደራ ብሏል። እናትንም አባትንም ጨምሮ ወብል ዋሊደይን ኢሕሳና ከራሱ ሀቅ ቀጥሎ የእነሱን ሀቅ ነው በሁለተኛ ደረጃ ላይ ያስቀምጠው። ስለዚህ እንደው ወቅቱ ሆኖ በጣም የሚያሳዝኑ በጣም የሚያስፈሩ ጆሮ ለጆሮ የሚከብዱ ልብን የሚያሳዝኑ አይንን የሚያስለቅሱ በርካታ ነገሮች ስለ ወላጆች ይሰማሉ። አላህ በወላጆች ሀቅ ምንጠይቅ አላ ያድርገን፣ የምንንከባከባቸው አላ ያድርገን። ነገር ግን እንደ አንድ ሙስሊም በህይወት ላሉ ወላጆች መልካም ስራ ከመስራት የበለጠ በተለይ ከሞቱ በኋላ የሚሰራላቸው መልካም ስራዎች አሉ። አብሽር፣ አባትን ያጣህ እናትህን ያጣህ ሁለቱንም ያጣህም አብሽር፣ አይዞ። በተለይ በህይወት እያሉ ከምታደርግላቸው የበለጠ ከሞቱ በኋላ የምታደርግላቸው ስራ ብዙ ነው ያለው። እንዳታዘን። እነሱን ማጣት ትልቅ ሀዘን ነው፣ ነገር ግን ለእነሱ የምታደርገው ነገር ግን አይቀንስም እና ማለት ነው የተሻለ ነገር ማድረግ ማድረግ ስለምችል አንድ ሰሃባ ነቢዩ ጋር ሰለላሁ ዐለይሂ ወሰለም መጣና እናትና አባቶቼ ከሞቱ በኋላ ለነሱ ምሰራላቸው መልካም የቀረኝ ነገር አለው ሲል ጠይቃቸው፣ አው በለዋሉትና አምስት ነገሮችን ነገሩት። በደንብ አዳምጡ። አንደኛ፣ አዱዓኡ ለሁማ ለነሱ ዱዓ ማድረግ። ያ አኺ እንዳትረሳቸው፣ ይወለ እንዳትረሳቸው ለነሱ በሕይወት እያሉ ሙጃመላ ሊሆን ይችላል። ማስመሰል ቀር እንዳይላቸው ምናልባት ውስጥ ሳይፈልግ ልታደርግ ትችላለህ። አሁን ግን አታቸው አደለም። በቀዱ አድርግላቸው፣ በደንብ አድርግ ከልብህ ማለት ነው። ሁለተኛው ወኢንፋዙ አህዲሂማ እነሱ እየተናዘዙት ኑዛዜ ካለ ኑዛዜያቸውን ስራ ላይ ማዋል መፈጸም። ሶስተኛው አልስትግፋሩ ለሁማ ለነሱ እስትግፋር ማድረግ ጠዋትና ማታ አላሁመ ግፍር ለሁማ አላሁም እግፍር ለሁማ እያሉ ዱዓ ማድረግ። አራተኛው እና ዋነኛው ደግሞ ወልኢሕሳኑ ኢላ አስዲቃኢማ ለጓደኞቻቸው ውለታ መዋል በጎ መዋል። አምስተኛው እመለሰበታለሁ፣ አምስተኛው ልጨረሰላችሁና፣ አምስተኛው ወሲላ መቀጠል ያስፈልጋል። ማንን በእነሱ እንጂ የማይቀጠሉ ሰዎችን እነሱ በህይወት እያሉ ሲንከባከቧቸው የነበሩ ሰዎችን መንከባከብ። ዘመድ ሊሆን ይችላል ላይሆን ይችላል። በነሱ እንክብካቤ ስር የነበሩ ሰዎችን መንከባከብ ደግሞ ከነሱ ሰዎች ከጓደኞቻቸው እና እነሱ ሲንከባከቧቸው ከነበሩ ሰዎች ስለ እነሱ መልካም ነገር መማር። ስለ ወላጆች እናቴ እንዴት ነበረች፣ እንደው ስለ እናትህ ሲነግሩ ቁጭ ብለህ ማዳመጥ የእናትህን ጓደኛ ሄደት ዘይራት አለ የሆነ ውለታ ታመጣላትና ሻርብ ገዝተህ ልብስ ገዝተህ ቀሚስ ገዝተህ የሆነ ቡና ገዝተህ፣ ስኳር ገዝተህ፣ እናቴ እንዴት አይነት ሰው ነበረች እንደው ልክ ሲነግርህ ቁጭ ብለህ ማዳመጥ። አባቴ እንዴት አይነት ሰው ነበረ ሲነግርህ ቁጭ ብለህ ለማዳመጥ። ለዛ ነው አብደላህ ብን ዑመር ረዲየላሁ አንሁ እንዳስተላለፈው ከዑመር ጋር መንገድ እየሄድን እንዳለው ይላል። አንድ ዘላን በጣም ከገጠር ይመጣል ይላል። ከዛ በኋላ ዑመር አባቱ ግመልና አንድ አህያ አለው። አህያው ግመሉን ግመሉ ግመል ላይ መጓዝ ሲደክመው አህያው ላይ ይመጣና አህያውን የጋለበ ያርፋል። ከዛ በኋላ ያንን ከገጠር የመጣውን ሰው ሲመለከት ከአህያው ላይ ወረደና አህያውንም ሰጥቶት ጥምጣም ጭንቅላቱ ላይ ጣል ያደረጋት ጥምጣም ነበረች፣ እሷንም ሰጥቶት ሸኘው። ሰዎቹ ለምን ይህን አደረክ? እሱ እንደሆን የገጠር ሰሆነ ጥምጣምን ብቻ ብስጠው ሁሉ ይበቃው ነበር፣ አህያህንም ጨመርክለት ብለው ሲሉት፣ ሰሚዕቱ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢዩን ሲሉ ስለሰማው ነዋል ኢነ አበረል ብሪ እጅግ በጣም መልካም ስራ የሚባለው አን የሲለ ረጁሉ አህለ ውድ አቢሂ አንድ ሰው የወላጆቹን የአባቱን ጓደኛ መቀጠሉ፣ መንከባከቡ። የአባቱን ጓደኛ አድርጋችሁ ታውቃላችሁ? የአባትን ጓደኛ ትልቁን ከቤት የማይወጣውን ሊሆን ይችላል፣ ወይም ቤት ያለው የተቸገረውን ሊሆን ይችላል። የአባትን ጓደኛ ሂደህ መዘየር ዘይረው፣ ጠይቀው፣ እንዴት ነህ በለው፣ የሆነ ነገር አድርግለት። የእናትን ጓደኛ ሂደህ ማየት ልጆቻቸውን፣ እሱ እነሱ ከሌሉ ልጆቻቸውን የልጅ ልጅም ካለ በደንብ አድርጎ ይሄ ከምን ይቆጠራል? ለወላጆቻችሁ ከሚሰራ መልካም ስራ ይቆጠራል። በህይወት እያሉ ሁሉም ሰው ሊያስመስል ይችላል። ከሞቱ በኋላ መስራት የሐቂቃ ስራ ስለሚሆን እዛ ላይ መበርታት ያስፈልጋል። ያሉ ወላጆቻችሁን እድሜያቸውን አላህ ያርዝምላችሁ፣ የሞቱባችሁን ደግሞ አላህ ሱብሐነሁ ወተዓላ ይታረቃቸውና መመለሻቸውን ፊርደውስ አላህ ያደርግላቸው። የዛሬ ቆይታችን የሚሆነው ስለ መልካም ስራ የመታየት ያለባቸው ነጥቦችን ነው የምንመለከተው መልካም ስራ የሚባለውን ነገር ነው የምንመለከተው። ቀሰሱም ሙአስር ምን ልብር ስለ መልካም ስራ ተጽዕኖ አሳዳሪ የሆኑ ቅሳዎች የሚል ርእስ ነው። መልካም ስራ የሚባለው ሁል ጊዜ በሁሉም መልክ ለሁሉም አካል መልካም መስራት መልካም ነው የሚባለው ለአላህ